ስለ ኢብራሂም ትራውሬው ሀገር ቡርኪና ፋሶ አስደናቂ እውነታዎች። ቡርኪና ፋሶ አፍሪካ ውስጥ እጅግ ድሃና ኋላ ቀር ሀገር ነች። ነገር ግን ይች ሀገር በቅርቡ አዲስ በመረጠችው ኮማንደር አሜሪካንን፣ እስራኤልን፣ ፈረንሳይን ስራቸውን፣ ብልግናቸውን በግልጽ ተቃውሟቸዋል። እስካሁን ያደረጋችሁት ይበቃል ይላል ካፒቴን ትራውሬ። ፍልስጤምና ዓለም ላይ ያሉ ሙስሊሞችን መጨቆን ማቆም አለባችሁ ይላል። በዚህም ቪዲዮ ስለ ቡርኪና ፋሶ ታሪክና አስደናቂ እውነታዎች ማስቃኛችሁ ይሆናል። እንዲሁም የዚችን ሀገር የወደፊት እጣፋንታ እየቀየረ ስለሚገኘው ስለ መሪዋ ኢብራሂም ትራውሬም እነግራቸዋለሁ። ቡርኪና ፋሶ በተፈጥሮ እጅግ የምታምር የምዕራብ አፍሪካ ሀገር ብትሆንም ነገር ግን ኋላ ቀር ነች። እስከ ነሐሴ 14 1984 ድረስ በአሮጌ ስሟ ሪፐብሊክ ኦፍ አፐር ቮልታ በመባል ትጠራ ነበር። የቆዳ ስፋቷ 27424 ስኩዌር ኪሎ ሜትር ሲሆን በስፋቷ በዓለም ላይ 74ተኛ ደረጃ ላይ ትገኛለች። ጂኦግራፊያዊ አቀማመጧ በምዕራብ የአፍሪካ አህጉር ላይ ይገኛል። ማሊ በሰሜን ምዕራብ፣ ኒጀር ሰሜን ምስራቅ፣ ቶጎና ጋና ደግሞ በደቡብ አይቮሪኮስ ደግሞ በደቡብ ምዕራብ በኩል ያዋስኗታል። ቡርኪና ፋሶ የባህር በር የሌላት ዝግ ሀገር ናት። ውሃ ያለውም 0.4% በሚሆነው የአገሪቷ ክፍል ብቻ ነው። በ2023 ላይ በወጣ ሪፖርት መሠረት አጠቃላይ የህዝብ ቁጥሯ 22 ሚሊየን 491,126 እየተባለ ሲሆን በህዝብ ብዛትም ዓለም ላይ 58ኛ ደረጃ ላይ እንድትቀመጥ አድርጓታል። ስለ እምነቷ ስናወራ ደግሞ ቡርኪና ፋሶ እስላማዊት ሀገር ነች። ከዚህም ውስጥ ትልቁና ታዋቂው እስልምና እምነት ነው። በፐርሰንት ተከፋፍለን ስንመለከት 63.8 እስልምና፣ 26.8 ክርስትና፣ 9 የዚያው ሀገር ባህላዊ እምነት እንዲሁም 1.5 ደግሞ ሌሎች እምነቶች ተከታይ ናቸው። ይች ሀገር ድሃ ብትሆንም የተፈጥሮ ሀብት ግን የከበረች ናት። ወርቅና ተፈጥሮ ጋዝ ከተፈጥሮ የተቸረች ናው። የምትተዳደረው በዲሞክራሲያዊ ስርዓት ሳይሆን በወታደራዊ ስርዓት ነው። ብዙ ጊዜ አስተዳደሯም ወታደራዊ ነው። የሀገሪቷን ዋና ስልጣን የያዘውም አንድ ኮማንደር ሲሆን እሱም ኢብራሂም ትራውሬ ይሰኛል። ካፒቴን ትራውሬ በቅርቡ አሜሪካንን እስራኤልን ፈረንሳይን በግልጽ ተቃውሟቸዋል በጋዛ በበርባ በሊቢያ በፍልስጤምና እንዲሁም በመላው ዓለም ላይ የሚኖሩ ሙስሊሞች ላይ እየደረሱ ያሉትን ተጽዕኖ በመቃወም ማስጠንቀቂያ ሰጥቷል አለበለዚያ የሚያስከትለው ውጤት እጅግ የከፋ ይሆናል ብሏል ሀገሩ ላይም የአሜሪካ የእስራኤል የፈረንሳይ ኤምባሲዎችን ዘግቷል በቅርቡም የፓኪስታኑን መሪ ኢምራን ካህንን እንዲህ የሚል መግለጫ ሰጥቷል እኔ እብራሂም እባላለሁ የአፍሪካ ፕሬዝዳንት ነኝ። እናም ዛሬ ለዓለም ማስተላለፍ የምፈልገው መልእክት የፓኪስታን ሰላም መጀመር አለበት። ይህን ደግሞ አንተ ኢምራን ካሃን፣ የፓኪስታን መሪ ማድረግ አለብህ ይላል ኢብራሂም ትራውሬ። መጋቢት 14 1988 ቡርኪና ፋሶ በኬራ ከተማ ውስጥ ተወለደ። በ209 የውትድርናውን ዓለም የተቀላቀለ ሲሆን አሁን ላይ ካፒቴን እና ኮማንደር የማዕረግ ደረጃ ላይ ይገኛል። በተጨማሪም የኮብራ ልዩ ኃይል ክፍል ዋና አዛዥም ነው። በዚህ ሀገር ሙስና ስር ሰዶ ተሰራይቶ ነበር። ይህም ሀገሪቷን ለድህነትና ለኋላ ቀርነትም ዳርጓታል። ኢብራሂም ትራውሬ ለዚች ደሃ ሀገሩ በሂደት ብዙ ስራዎች ቀስ በቀስ አስጀመረ። ይህም የሀገሪቷን የወደፊት ዕጣ ፋንታ የሚወስኑ ስራዎች ነበሩ። ስራው በሀገሪቱ ውስጥ ያለን የቲማቲም ካቻፕ ማምረቻዎችን መጨመርንም ያጠቃልላል። ምክንያቱም ቡርኪና ፋሶ ዓለም ላይ ብዙ የቲማቲም ምርት ወደ ገበያ ከሚያቀርቡ ሀገሮች ውስጥ አንዷ ናት። ከራሷም አልፎ ወደ ሌሎች ሀገሮችም ኤክስፖርት አድርጋለች። ከዚህም ተጨማሪ ሀገሪቷ ውስጥ የኤሌክትሪክ መኪኖች ይሰራሉ፣ ይገጣጠማሉ። ይህም ለህዝቡ ምቾትንና ድሎትን ፈጥሯል። እነዚህን መኪኖች የሚያመርቱት ካምፓኒዎች የራሱ ሀገር በቀል ካምፓኒዎች ናቸው። በተጨማሪም ካፒቴን ኢብራሂም በ2023 ላይ ቡርኪና ፋሶ የራሷን የአየር መንገድ በመገንባት አፍሪካ ውስጥ የራሳቸው የአየር መንገድ ካላቸው ጥቂት የአፍሪካ ሀገራት ውስጥ አንዱ አድርጓታል። በተጨማሪም ዩኒቨርሲቲዎችና ሆስፒታሎችን በብዛት ገንብተዋል። ዓለም ላይም በትምህርቱና በጤናው ዘርፍ እንደዚህ በፍጥነት ለማሻሻል የታየበት ሀገር የለም። የሀገር መከላከያ ኃይሉን በፍጥነት ተሻሽሏል። በ2024 ላይም ኢብራሂም ትራውሬ ለሀገሩ መከላከያ ኃይል አደገኛ ድሮንና ተዋጊ ጀቶች ከቱርክ በማስመጣት በደንብ አጠንክሯል። ቡርኪና ፋሶ ላይ በጣም ትልቁ ጉዳይና ሀገሪቷ ላይ ያለ ችግር የውሃ እጥረት ነው። ነገር ግን በመንግስት ብርቱ ጥረት በሀገሪቱ ሁሉም ጫፍና ኮርነሮች ሁሉ የውሃ ጉድጓዶችና ቱቦዎች እንዲዘረጉ አድርጓል። ይህ ሁሉ ስራ የሚያመለክተው የካፒቴን ኢብራሂምን ቅንነትና ኃላፊነት የሚሰማው መሪ መሆኑን ነው። አዲስ የመንገድ ፕሮጀክት ዝርጋታና የሶላር ሲስተም ወይም ከፀሐይ ኃይል የማመንጨት ፕሮጀክት ማስጀምሯል። በዚህም ምክንያት የኤሌክትሪክ የማመንጨት ስራን አገሪቷ ላይ እጅግ ጨምሯል። እነዚህን በሂደት ላይ ያሉትንና የተሰሩ ስራዎችን በማየት በቀጣዮቹ ወራት ወይም ዓመት ውስጥ የዚችን ሀገር እጣ ፋንታ በእጅጉ የሚቀይሩ ናቸው። ኢብራሂም ትራውሬ በቅርቡ ሩሲያን በጎበኘበት ወቅት የዓለም መነጋገሪያ ሆኖ ነበር። ከጥቂት ቀን በኋላ ከአንዳንዶቹ ትችቶች ተሰንዝረውበታል። አንዳንድ ሀገራት እንዳሉት ደግሞ ሩሲያና ፑቲን ቡርኪናፋሶንና ኢብራሂም ትራውሬን እየረዱ ነው ብለዋል። የሀገሪቷ ጂዲፒ 222 ቢሊዮን ዶላር ሲሆን የእያንዳንዱ ሰው ዓመታዊ ገቢ አሁን ላይ 4300 ዶላር ነው። የተማሮ ማህበረሰብ 38 ፐርሰንት ብቻ ቢሆንም በፍጥነት እድገት እያሳየ ይገኛል። የስልክ ጥሪ ኮድ ደግሞ ፕላስ 226 ሲሆን የኢንተርኔት ዶሜን ደግሞ ቢኤፍ ተብሎ ይጠራል። እዚህ ሀገር ላይ አሁን የሚኖሩ ጎሳዎች ዓለም ላይ ካሉ ጥንታዊ ጎሳዎች ውስጥ አንዱ ነው። 52% የሚሆነው ማህበረሰብ ከተማ ውስጥ የሚኖር ሲሆን ቀሪ 48%ቱ ደግሞ በገጠር መንደሮች ይኖራሉ። የሀገሪቱ ትልቁ ከተማ ኡጋድጉ ስትሆን ዋና ከተማና የፋይናንስ ማዕከል ናት። ኡጋድጉ ዓለም ላይ ካሉ ረጅም ጊዜ ካስቆጠሩ ጥንታዊ ዋና ከተሞች ውስጥ አንዷ ነች። የሀገሪቷ ትልቁ ዩኒቨርሲቲም የሚገኘው እዚሁ ኡጋድጉ ከተማ ሲሆን ስሙም የኡጋድጉ ብሔራዊ ዩኒቨርሲቲ ይባላል። ካፒቴን ኢብራሂም ትምህርቱን የጨረሰው እዚሁ ዩኒቨርሲቲ ነበር። እናም ዛሬ ላይ ይህ ሰው የሙስሊሙን ማህበረሰብ የፍትህ ታጋዮችን አንድ አድርጓል። ነገር ግን ለሙስሊም ወገኖች ድምፁን ያሰማ ሙስሊም መሪ ልክ እንደ ሳዳም ሁሴን ሽብርተኛ ነው ተብሎ በዓለም ይፈረጃል። ፈጣሪም ባለበት ቦታ ሁሉ ከክፉ ነገር ይጠብቀው።